ሄጋስ ዳናችሁ ወንዴት ናችሁ ዲሞራ ላ ዛሬ ሌላ ቪዲዮ ይዤላችሁ መጣሁ። ዛሬ ደግሞ በጣም በጣም ብዙዎቻችሁ እየጠበቃችሁት የዊክ ሽያጭ ቪዲዮ ነው የሚሆነው። ይህንን ለፋሲካ አደርግላችኋለሁ ብዬ ነበረ። ግን አይምሮ ውስጥ የነበረው የፈረንጁ ፋሲካ እና የሀበሻ ፋሲካ እንደገና ምናምን የሁለት ሳምንት ቢያንስ ልዩነት ይኖራቸዋል ብዬ ነበረ እና በአሁኑ ዓመት ግን እኩል ነው የሆኑት አልደርስም ነበረ ማለት ነው። ለእናንተ እንደዚህ የዊግ ሽያጩን ገበያ ላይ ለማቅረብ ስለዚህ ዘግይቷል። ካሰብኩትኝ ለፋሲካ ነው ማድረገው ብያችሁ ነበረ፣ ነገር ግን ምንም ችግር የለም ምክንያቱም እነዚህ ዊጎች ለበዓል ብቻ የሚደረጉ ሳይሆን፣ በተለይ አሁን ሰርግም አለ፣ የሰርግ ሲዝን ነው፣ ምርቃት አለ። ይሄን ሰመር በሙሉ ዘንጣችሁ በየቀኑ ለራሳችሁ ማለት ነው እንደዚህ አይነት የምትሄዱበት ቦታ ለማድረግ ብቻ ሳይሆን በየቀኑ የምታረጓቸው ጸጉሮች ናቸው። ለምንም እነሱን የኔን ዊጎች ሽያጭ አሁን አረግላቸኋል፣ ባለፉት እንዳረኳላችሁ በድጋሚ ይሄንን ሽያጭ የማድረግ ማለት ነው ኦን ማረገው። ቪዲዮ ከተለጠፈላችሁ ማክሲመም ማክሲመም አራት አምስት ቀን ነው የሚቆየው። ከዛ በኋላ ደግሞ አብዛኛው ጊዜ ደግሞ ዊጎች ራሱ ሶልዳውት ነው የሚሆኑት ወዲያውኑ ማለት ነው። ስለዚህ አይታችሁ የወደዳችሁት ነገር ካለ ቶሎ ቶሎ እዘዙ። የማዘዣው መንገድ ቴሌግራም ላይ ነው። የቴሌግራም ስሜን እዚህ ላይ አስቀምጥላችኋለሁ። የኢትዮጵያን ቢዩቲ የዊግ ሽያጭ ብቻ ቴሌግራም ነው። ስለዚህ የዊግ ሽያጩ ካለፈ በኋላ እውነት ለመናገር እየሄድኩኝ ብዙ ጊዜ ቼክ አላደረገውም እሱን ቴሌግራሚን። ስለዚህ ቀጥታ መልእክት መላክ የምትፈልጉ ሰዎች ካላችሁ ለእኔ ሌሎች ጥያቄዎች ካላችሁ ማለት ነው ኢንስታግራም ላይ በስልኩ ላይ የሚሻለው ለምን ቴሌግራሙን ብዙ ቼክ ስለማላረገው ማለት ነው። ስለዚህ ለዊክ ሽያጭ ሰሞን ብቻ ኦን የሚሆን ቴሌግራም ነው ብላችሁ ልታስቡት ትችላላችሁ። በድጋሚ ይህን ቪዲዮ ስታዩ ለአንድ ሳምንት ክፍት ነው የሚሆነው። ስለዚህ ቀድሞ የመጣ ቀድሞ ነው የሚያገኘው አለ አይደለም። እያንዳንዱ ይህ የምታዩትና የማቀርብላችሁ ጸጉር ማለት ነው እኔ አንዴ እንደዚህ ለናንተ ለማሳየት ያረኳቸው ጸጉሮች ናቸው እና ኦልሞስት አዲስ ናቸው ማለት ትችላላችሁ። ከፓኬጅ እንደወጡ ናቸው። ለእናንተ ብቻ ለማሳየት ለቪዲዮ ያሰራኋቸው ናቸው። አብዛኛው ዊጎች ማለት ነው ድግጋሚ ያሉኝ ከተለያዩ ድርጅቶች መሞክራቸው ስላሉ ስለዚህ ለራሴ የማረጋቸው ዊጎች በየቀኑ ማረጋቸው ደጋግሜ የማረጋቸው ዊጎች ለብቻ ነው ያሉኝ። እነዚህን ለእናንተ ገበያ ላይ ማቀርብላቸው አንድ ጊዜ ብቻ ተከፍተው ያየኋቸው ፀጉሮች ናቸው። ስለዚህ አዲስ ናቸው ልላችሁ ነው። ስለዚህ እነዚህን ዊጎች ስታገኟቸው አጥባችሁ ስታይል አርጋችሁ ማረግ ትችላላችሁ። በነገራችን ላይ እራሳችሁ ፀጉሩን ስታይል ማድረግ መተኮስ የሚከብዳችሁ ከሆነ ፀጉር ቤት ሄዳችሁ በጣም በተመጣጣኝ ዋጋ ልታሰሩ ትችላላችሁ። ስለዚህ ቀጥ ያለ ፀጉር ማድረግ ምትፈልጉ፣ ጥቅልል ፀጉር የምታደርጉ ከሆነ ማለት ነው ለምሳሌ አሁን ዊግ እንደምታዩት በጣም በጣም የሚያምር ፀጉር ነው ካጠብኩት በኋላ ግን እንደዚያ አይሆንም። ስለዚህ ስታይል ማድረግ አለብኝ እና ስታይል ማድረጉን የሚከብዳችሁ ከሆነ ፀጉር ቤት ሰፈራችሁ ያለ ፀጉር ቤት ወስዳችሁ ስታይል እንደፈለጋችሁት ስታይል ልታረጉ ትችላላችሁ ልላችሁ ነው። ስለዚህ እነዚህ ምልክላችሁን ፀጉሮችም አጥባችሁ ራሳችሁ ስታይል ማድረግ ከዛ በኋላ ማድረግ እንዳትረሱ ልላችሁ ነው። የትኛውንም ዊግ ስትገዙ አጥባችሁ እንደምታደረጉት የምንም ብዙ ሳላውራ አሁን ያሉትን የዊግ አይነቶች ላሳያችሁ። አሁን ያውም ስፕሪንግ ሰመር ነው ስለዚህ ከከለርድ ከሆኑ ጸጉሮች ጀምሬ ላሳያችሁ። ምክንያቱም እኔ ስፕሪንግ እና ሰመር ላይ ጥቁር ጸጉሮች ማድረግ ወድም ከለርድ የሆኑ እነዚህ ብሎንድ የሆኑ የተለያዩ ከለሮች ማድረግ ወዳለሁ ስለዚህ እነሱን ላሳያችሁ ከዛ በኋላ ደግሞ ወደ ጥቁሮች ከዛ ደግሞ ወደ ከርሊ ፀጉሮች እየሄድን እናያለን። የምታረጉት ምንድን ነው፣ የምትወዱትን ፀጉር እንደተለመደው ስክሪንሾት አንስታችሁ ቴሌግራም ላይ መታችሁ ትልኩልኛላችሁ። ዋጋ ሁል ጊዜ ተመሳሳይ ነው፣ ቋሚ ነው ማለት ትችላላችሁ። ከዚህ በፊት የገዛችሁ ሰዎች እንደምታውቁት ተመሳሳይ ዋጋ ነው፣ ስለዚህ ምንም ሰፕራይዝ የለም ልላችሁ ነው። ስለዚህ ወደዳችሁትን ጸጉር ማሳያችሁን ፀጉር ስክሪንሾት አንስታችሁ ይህንን ጸጉር ፈልጋለሁ አለው ይትልኛላችሁ ቴሌግራም ላይ መጥታችሁ ነግራችኋለሁ ያለውን ሁኔታ ማለት ነው። በድጋሚ ከዚህም በፊት የሰራኋቸውን ቪዲዮዎች አይታችሁ የዊግ ቪዲዮዎችን አይታችሁ ሂውማን ጸጉር በጣም ውድጆ ነበረና አለሾይ የምትሉትም ካለ እሱንም ብትልኩልኝ ካለ እነግራችኋለሁ ማለት ነው። አሁን ቀጥታ ያሉትን ዊጎች ላሳያችሁ። በድጋሚ ትንሽ ከለርድ ከሆኑ ፀጉር ስጀምር መጀመሪያ ማሳያችሁ ይሄንን ይሄ ቪ ፓርት የሆነ ፀጉር ነው። በጣም ቪ ፓርት ፀጉሮች የምጠይቁን ሰዎች አላችሁ። እኔ ቪ ፓርት ብዙ አልገዛምም። አላሳያችሁ ምክንያቱም ሌስ ስለምወድ። ይሄ ግን ይሄን የመሰለ አዲስ ይሄ ብራንድ የሆነ ቪ ፓርት ጸጉር ነው እንደምታዩት። ስለዚህ የራሳችሁን ሊቭ አውት ከፊት ጥላችሁ ሌስ አታረጉ ምን ሳታረጉ ማድረግ የምትፈልጉ ሰዎች ይሄ ቪ ፓርት ይወላችሁ። ይሄን የመሰለ ቪ ፓርት ጸጉር ነው። ቁመቱ 24 ኢንች ነው እንደምታዩት። ይሄ ለስላሳ የፈረንጅ ሳይሆን የራሳችሁን ጸጉር የሚመስል ቴክስቸር ያለው በጣም ቆንጆ ሆኖ ይሄ መጠቀለል ትችላላችሁ፣ ቀጥ አድርጋችሁ መተኮስ ትችላላችሁ። በድጋሚ ምርጥ የሆነ ቪ ፓርቲ ጸጉር ነው። ስለዚህ ይሄንን ከፈለጋችሁ 24 ኢንች ቁመት ያለው እንደነገርኳችሁ፣ የመጀመሪያ ይሄ ነው። ቀጥሎ ማሳያችሁ ደግሞ ይሄኛውን ይሄ ምንድነው ከለሩ ይሄ ከመጨረሻ ከምወዳቸው ከለር ጸጉሮች መሃል አንዱ ነው እና ይሄን የመሰለ እንደ ብሎንድ ጸጉር ነው ማለት ትችላላችሁ። እንደምታዩት ይሄ ክፍያውም ሰባት በአምስት ነው ሌሱ። ስለዚህ ያለግሉ ሁሉ የማሳያቸው ጸጉሮች እነዚህ አብዛኞቹ ግሉ ለስ ናቸው። ስለዚህ ያለግሉ የምታደርጓቸው ናቸው። ይሄን የመሰለ ምርጥ ውብ ናቹራል ሂዩማን ሄር ነው። በድጋሚ ይሄኛውም ሀያ አራት ኢንች ነው። ከለሩ ግን እንደምታዩት ይህን የመሰለ የሚያምር የሚያምር ለሰመራሁ ማለት ነው ማድረግ የምትፈልጉት ጸጉር ነው። ከእሱ ጋር ትንሽ ተመሳሳይነት ያለው ደግሞ ይሄ ሌላኛ ጸጉር ነው። ይህም እንደምታዩት ለሰመር በቃ እንደዚህ ከለርድ የሆነ በጣም የሚያምር ጸጉር ፈልጋለሁ የምትሉ ይሄን የመሰለ ጸጉር አለ። ይሄኛውን ከለውን ደግሞ ውሰለቸኝ አልወደው የምትሉ ከሆነ ሂውማን ሄር ነው ጥቁር መቀባት ትችላላችሁ፣ እና ይሄን የመሰለ ሌላ ጸጉር አለ። በድጋሚ ይህም ሃያ አራት ኢንች ነው። ይሄ አስራ ሶስት በአምስት የሆነ ሌስ ነው ሌሱ ማለት ነው። ነገር ግን ያለግሉ በነዚህ በቴፕ አድርጋችሁ ማድረግ ትችላላችሁ። በግሉም ልታደርጉት ትችላላችሁ። ይሄንን የመሰለ ግሉለስ ሌላ ፀጉር ነው። ሌላ ከከለርድ ማሳያችሁ ደግሞ ይሄንን የመሰለ በድጋሚ ብሎንድ እንደዚህ ሀይላይት ነገር ያለው ጫፉ እንደምታዩት ከጥቁር ጀምሮ ይሄንን የመሰለ ፀጉር ነው። ይሄ ፀጉር ግሉለስ ነው። በድጋሚ እንደምታዩ ሰባት በአምስት የሆነ ሌስ ነው ያለው ይሄ ታዲያ የራሳችሁን ጸጉር ነው የሚመስለው። ለምን ልስልስ ብሎ ልሙጥ ያለ ሳይሆን ይሄንን የመሰለ ቆንጆ ቆንጆ ቴክስቸር ያለው ጸጉር ነው። ስለዚህ ይሄኛውንም በጣም ብዙዎቻችሁ ይስማማችሁ፣ ትወዱታላችሁ። በድጋሚ ስታረጉት የሌላ ሰው ጸጉር ያረጋችሁ ሳይሆን የራሳችሁ ጸጉር እንደዚህ ረዝሞ አምሮበት ነው የሚመስለው እና ይሄኛውም የመጨረሻ ቆንጆ የሆነ ለሰመር አንደኛ የሆነ ግሉለስ ሌስ ያለው ጸጉር ነው። ሌላ ደግሞ ተመልከቱ ይሄን ይታችኋል ይሄ እንዴት እንደሚያምር ። ይሄኛው ትንሽ ሌየርድ የሆነ ሌየር ያለው ጸጉር ነው። ይሄኛው ድሮ ስትሪንግም አለው። በድጋሚ መቶ በመቶ ግሉለስ ነው። በጣም በጣም በጣም አንደኛ ጸጉር ነው። ይሄኛው ልንገራችሁ፣ የመጨሻ ቆንጆ ነው። እኔ ራሱ እንደዚህ አይነት ሌላ አለኝ እንጂ በፍጹም አልሸጠውም ነበረ። ይሄን የመሰለ የሚያምር ጸጉር ነው። ይሄ ተጠቅልሎ ተተኩሶ አለቀ። ከዜሮ ወደ መቶ በአንድ የሚወስዳችሁ ጸጉር ነው። እሺ እንደ ሌሎች ማለት ነው። በድጋሚ የጸጉር ኳሊቲዎቹ ንጹህ የሆኑ በጣም በጣም ቆንጆ ሂውማን ሄር ናቸው እና ይሄኛውን ያገኘ ሰው እድለኛ ነው። አራት ነጥብ እና ይሄን በጣም ዞሸቶ ደህል በድጋሚ ሌየርድ የሆነ ጸጉር ነው። እንደዚህ ቀይና በርገንድ የሆኑ ጸጉሮችንም ብዙቻች ትወዱታላችሁ። በድጋሚ ይሄኛውን ብቻ የሚያረግ ሰው ይሄን ከለር ብቻ የሚያደረግ ሰው እኔ እንደዛ የምትወዱ ከሆነ ከለሩ ይሄ ነው። እንደምታዩት ምርጥ ምርጥ የሆነ በርገንዲ ጸጉር ነው። ይሄኛውን በድጋሚ ግሎለስ የሆነ ሰባት በአምስት ነው። ክፍያችሁን ከየትን ማድረግ ትችላላችሁ። ይህንን አሁን ራሱ አውልቅ። ይህንን አድርጌ ባሳያችሁ ዋው ነው የምትሉት። ምክንያቱም በጣም በጣም የሚያምር ሞገስ ያለው ብዛት ያለው ተመልከቱ፣ ብዛት ያለው ጸጉር ስለሆነ ይሄኛውም ሀያ አራት ኢንች ነው። ይሄ ታዲያ ው። ስጠቀልሉት ማለት ነው። ብዛቱ 250 ዴንስቲ ሁላ ነው የሚመስለው ማለት ነው። በጣም በጣም ብዛት ያለው ውብ ውብ የሆነ ጸጉር ነው እና ቀጣ አድርጋችሁ ተኩሳችሁ ተቅልላችሁ ማድረግ ትችላላችሁ። ሌላ ለሰመር በጣም በጣም በጣም ትወዱታላችሁ ብዬ አሰብኩትኝና እና ከነዚህ ከዊጎቹ መሀል ልቀላቅለው ብዬ አሰብኩትኝ። ይህንን ይህን በእርገ እንዲሆኑ ግን ዌቪ የሆነ ጸጉር ነው እና ይህንን ልዩ የሚያደርገው ታያችኋል፣ ስሩ ጥቁር ነው አጀማመሩ ስሩ ጥቁር ነው። ከዛ በኋላ እንደዚህ ቀይ የሆነ በርገንዲ እየሆነ ይሄዳል። በጣም የሚያምር በድጋሚ ግሉነስ የሆነ ይሄኛው አስራ ሶስት በአራት ነው። ነገር ግን ያለ ግሉ ማድረግ ትችላላችሁ። ቴፖች ለጥፋችሁ ማድረግ ትችላላችሁ። ትንሽዬ ሄር ስፕሬይ አድርጋችሁም ማድረግ ትችላል። ስለዚህ በድጋሚ ስታይል ለማድረግ በጣም በጣም አመች የሆነ ተመልከቱ። ውብ የሆነ ጸጉር ነው። በአሁኑ እንግዲህ ከከለርድ ከሆኑ ጸጉሮች ለሰመር የሚስማሙ ያሳየኋችሁ እነዚህ ነው ገበያ ላይ ያሉት። ቀጥሉ ደግሞ እቺ ለየት ያለች አጭር ጸጉር ስለሆነች እችንም ላሳያችሁ ብዬ አሰብኩኝ። እቺ አስራ ሁለት ኢንች የሆነች ቦብ ናት። አጭር ናት። በድጋሚ ግሉለስ ናት። ውርውር አድርጋችሁ የምትሄዷት ናት። እችንን እናቶች ከሆናችሁ የምታደርጉት እና ሌሱ እንዳይታይ ሌሱን መደበቅ የምትቸገሩ ከሆነ ትንሽዬ እንደዚህ ባንክ ልትፈጥሩለት ትችላላችሁ። ስለዚህ እንደዚህ ፊቷን ቆረጥ አድርጋችሁ ማለት ነው እንዲ ልታረጉት ትችላላችሁ። ግን በድጋሚ ግሉ ለስ ነው ከቆዳችሁ ጋር ይመሳሰላል እና አመቺ የሆነች የምታምር የምታዘንጣችሁ እችም ጸጉር አለች። እንሻሁን ደግሞ ወደ ጥቁርና ቀጥ ያሉ እንደዚህ ጸጉሮች ስንመጣ ማለት ነው በመጀመሪያ ይሄንን ላሳያችሁ ብያሰብኩ ይሄ ሞገሱ ስታረጉት ተውኝ አንደኛ የሆነ ጸጉር ነው ይሄ አስራ ሶስት በአራት ነው። ነገር ግን ነገር ግን በጀል ለጥፋችሁት ማለት ነው ደንበኛ ከቆዳችሁ እንዲወጣ ጸጉር የምትፈልጉ ሰዎች ይሄ ለእናንተ ነው የሚሆነው። በድጋሚ ይሄንን ስታይል ለማድረግ ይሄንን መቀጣርኳችሁ መተኮስቻችሁ እኔ ሳረገው ቪዲዮ ላይ ያሳያችሁ ጊዜ ማለት ነው ጠቅል ያሳያችሁ ነበረና ይሄን የመሰለ ውብ ጸጉር ነው ለሰላሲው ምን ልነግራችሁ አልችልም። በድጋሚ ስታደርጉት ቪዲዮን አሳያችኋለሁ እንዴት እንደሚመስል ማለት ነውና፣ ስታገኙት ያው እንደዚህ ሆኖ ነው የሚመጣው። ነገር ግን አጥባችሁት ስታይል አድርጋችሁት አራት ነጥብ ሰው ሁሉ ዞር እያለ የሚያያችሁ ጸጉር ነው የሚሆነው። በጣም ውብ ስለሆነና ይሄኛውንም በጣም በጣም በጣም ትወዱታላችሁ ብዬ አሰብኩኝ። ቀጥሎ ቀጥሉ። ከዚህ ጥቁር ጸጉር ጋር ስናወራ ደግሞ ማለት ነው ልክ የሱ ተመሳሳይ ሆኖ ደግሞ ይሄንን የመሰለ ከርደግድ ያለ ዞማ የምንለው ይሄ ቴክስቸር ጸጉርም አለ። በድጋሚ ልስልስ ያለ ሹሩባ መስራት የምትፈልጉት አይነት ጸጉር የምትፈልጉ ከሆነ ይሄ ለእናንተ ነው። ይሄም በድጋሚ ግሉ ለስነው ሰባት በአምስት የሆነ ምርጥ ምርጥ ምርጥ ጸጉር ነው። ይሄ ከርሊስ ታረጉት ከርሎቹን ጥብቅ አርጎ ይይዛል። በቃ የእናንተ ጸጉር ግን እንደዚህ አምሮበት ረዝሞበት የምትፈልጉ ከሆነ ይሄ ይስማማችኋል። አሁን ደግሞ ወደ ከርሊ ጸጉሮች በስተመጨረሻ ስንመጣ ማለት ነው። ይሄ አንደኛ እናንተ ለሰመር የምትወዱት ለሰመር ብቻ ሳይሆን ኤኒ ታይም በየትኛውም ወቅት የምታረጉት ይሄ ጸጉር አለኝ። ይሄ እንደምታዩት በጣም ብዛት ያለው ይሄ 250 ዴንሲቲ ብዛት ያለው ከርሊ ጸጉር ነው፣ እና ደግሞ በጣም ረጅም ነው። እሺ ረጅም ነው። ይሄ 26 ኢንች ቁመት ነው ያለው። በጣም ረጅም ነው። ግሉለስ ነው እንደምታዩት ይህንን የመሰለ ሌስ ነው አሰራሩ ያለው። ክፍያችሁን ከመሀል ከጎን ኬት ማቅጣጫ ማድረግ ትችላላችሁ። ይሄ የብሎንድ ሃይላይት መኖሩ ማለት ነው፣ ተውኝ ሌላ ነገር ነው የሚያስመስላችሁ። በጣም በጣም ያምራል። ዘንጣችሁ ፏ ብላችሁ የምታረጉት ጸጉር ነው የሚሆነው። ስለዚህ ኛውንም እንደዚህ ላሳያችሁ ብዬ አሰብኩኝ። በድጋሚ ይሄ ብዛት ያለው ጸጉር ነው ስለዚህ አንደኛ ኳሊቲ ነው ልላችሁ ነው። ቀጥ ያለኝም ሌላ እንደዚሁ ከርሊ ጸጉር ነው። ይሄም እንደምታዩት ይህንንም ለቀቅ አርጋችሁ በሻምፖ በኮንዲሽነር አርጋችሁ ከዛ የከርሊንግ ሙሳችሁን አርጋችሁ አለቀ። እብድ እብድ የሚያደርጋችሁ ጸጉር ነው። ይሄንን የመሰለ ምርጥ ከርሊ ጸጉር ነው። በድጋሚ ማንም ሰው ላይ ነው የሚያምረው። ይሄ ማለት ምንም ለብሳችሁ ሳትለብሱም እያምሩባችኋል። አራ ነጥብ እና ይሄም ግሉለስ ነው በቃ ምክሩላ ሲሆነ ጸጉር ነው። ስለዚህ ሳትሰቃዩ የምታርጓቸውን ጸጉሮች ነው እነዚህ ማሳያችሁ ማቀርብላችሁ። በጣም በጣም በጣም አንድ የሆነ ጸጉር ነው ላችሁ ይሄም ብዛቱ እነዚህ ካሪ ጸጉሮች ብዛታቸው የመጨረሻ አሪፍ ነው እና ትወዱት አላችሁ። ሌላ አሁን ካሳያችሁ ጋር ተመሳሳይነት ያለው ይሄም ካሪ ጸጉር ነው ግን ዌቭ ነው ማለት ነው። እንደዛ ጥቅልል ያለ ከል ሳይሆን እንደዚህ ዌቭ የሆነ ይህንን ውሃ ቢች ጋ ምናምን የምትሄዱ ከሆነ ተውኝ ፒክኒክ፣ የት የትም የትም የትም ለመሄድ እንደዚህ የሚያምር ነው። በድጋሚ ይሄም ግሉ ለስ የሆነ ጸጉር ነው እንደምታዩት። ሌላ ክፍያውን ወደ ላይ ወደ ታች፣ ሀፍ አፓፍ ለውን አርጋችሁ ስታይል ማድረግ ትችላላችሁ። እና በተለይ እነዚህ ደግሞ ገመዶች አንደኛ ነው የሚጠቅሙት ስለዚህ ይውላችሁ ትዘንጣላችሁ በእነዚህ ጸጉሮች ያለ ምንም ጥርጥር። ለምኑም በአሁኑ ጊዜ ለእናንተ ያዘጋጀኋቸው ጸጉሮች እነዚህ ናቸው። በጣም በጣም እንደምትወዷቸው ምንም ጥርጥር የለኝም። የጸጉሮቹ ኳሊቲ ምንም የማያወጣለት ነው፣ አንደኛ ናቸው። በድጋሚ እንደ እናንተ ማለት ነው እንዲሆኑ አርጋችሁ ቤታችሁ እንዳገኛችሁት አጥባችሁ ስታይል አርጋችሁ ማድረግ እንዳትረሱ። ከዛ በተርፍ ጊዜ ቢኖረኝ እኔ ወደው ማለት ነው ሁሉንም ቤት ተኩሽ ምን አድርጌ ብሸጥላችሁ ደስ ባላይ። ነገር ግን ጊዜ የለኝና ይሄን ሁሉ ደግሞ እኔ አንድ ሰው ላይ ከሚሆን እናንተ ማለት ነው አንዳንድ ሰዎች ስታረጉት ይቀልላችኋል። ስለዚህ አምሳ ሎሚ ለአንድ ሰው ሸክም እንደሚባለው ማለት ነው። ትወዱታላችሁ ብቻ በአጠቃላይ በድጋሚ ቴሌግራም ላይ መጥታችሁ የምትወዱትን ፀጉር ፎቶ አንስታችሁ ላኩልኝ። በጣም ውስን ቀናቶች ነው። እነዚህ ቪዲዮዎች እንደለጠፍኩኝ የአብዛኛው ዊጎች ይጠፋሉ፣ የሉም፣ ሶልዳውት ነው የሚሆኑ። ስለዚህ ቀድማችሁ መታችሁ ተሳተፉ ልላችሁ ነው። በተረፈ በመጣው ቪዲዮ እስከምንገናኝ ድረስ ቻው ለዛሬ። ዲወራ ነኝ።